በኢትዮጵያ ታሪክ ውስጥ ከአክሱም ዘመነ መንግስት በመቀጠል ከተተካው የዛግዌ ስራው መንግስት ጋር እኩል ስለተመሰረተውና ከዛግዌ መንግስት ግዛት ይበልጥ የነበረ አካባቢን ያስተዳድር ስለነበረው ኢስላማዊው የኢፋት ሱልጣኔት ወይም የጀበርት ሀገረ ግዛት ብዙም ሲወራን ሰማም። በኢትዮጵያ ታሪክ ውስጥ እንዲፋቅ የተደረገውን የታሪካችንን ግን የውጪ ሀገር ፈረንጅና አረብ መዝግበው ለታሪክ አኖረውልናል። የኢፋት ሱልጣኔት የሚደንቅ ታሪክ ያለው ከሸዋ ኢስላማዊ ሱልጣኔት ቀጥሎ የተመሰረተ ከዋነኞቹ የቀይ ባህር ጠርዝ ሰባት ኢስላማዊ መንግስታት ትልቁና ሁለተኛው ነው። ዛሬ ስለ ኢፋት ሱልጣኔት ከስር መሰረቱ ጀምሬ ከተለያዩ ኢብኑ በጥቡጣን ፈضሉላህ ለዑመሪንና አልመክሪዚን ከመሰሉ አሳሾች መጽሐፍት ያገኘሁትን አስደናቂ ታሪክ አካፍላችኋለሁ። በመሆኑም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ አድርጋችሁ አስደማሚውን ታሪክ እንድትሰሙ ከወዲሁ ጋብዛለሁ። አሁን ሁሉንም ከስር መሰረቱ ጀምረን እንቃኘው። ነገር ከመሰረቱ ሲሆን ያምራል እና። ከጥንስሱ ሊጀምር፣ የሁሉም መነሻ ዘይላ ናት። ዘይላ አሁን በሶማሌላንድ ምድር ሰሜን ምዕራባዊ አቅጣጫ ላይ የምትገኝ እድሜ ጠገብ የወደብ ከተማ ናት። ይህቺ ከተማ ዕብኑ በጡጣንና መክሪዚን የመሰሉ ዓለም አቀፍ ታዋቂ አሳሾች ጎብኝተዋታል፣ ስለ ሷ ጽፈውላታል። ከሐረር ከተማ 321 ኪሎ ሜትር ርቀት ላይ የምትገኘው ይህቺ ከተማ በሶስት አቅጣጫ የቀይ ባህር የሚያካብባት በኤደን ባህረ ሰላጤ ላይ ታካ የተመሰረተች ከፍተኛ የደግድ እንቅስቃሴ የነበረባት አፋሮች፣ ሶማሌዎች፣ ኦሮሞዎች፣ አረቦችና ፐርሽያዎች ይኖሩባት የነበረች ከተማ ናት። ስለዚች ከተማ የምነግራችሁ ዛሬ ላወራላችሁ ፕሮግራም ስለያስኩለት የኢፋት ወላስ ማስሮ መንግስት መነሻ ስለሆነች ነው። ዘይላ እስልምና ቀድሞ ከገባባቸው የአፍሪካ ሀገሮች አንዷ ተደርጋ ትወሰዳለች። በሚደንቅ ሁኔታ በርካታ ታሪካዊ ቅርሶች በቁፋሮ ተገኝተውባታል። ከነዚያ በቁፋሮ ከተገኙ ቅርሶች አንደኛውና ዋነኛው ደግሞ መስጊድ ነው። መስጊዱ በአፍሪካ የተገነባ የመጀመሪያው መስጊድ ነው ተብሎ ይታመናል። ይህም ዝም ብሎ ግምታዊ መላምት ሳይሆን በጠንካራ መረጃ የተደገፈ እውነተኛ ነው። ይህ የምናወራለት መስጊድ በሚደንቅ ሁኔታ ሁለት ቂብላ ያለው መስጊድ ነበር። አንደኛው ምህራብ ወደ በይተል መቅዲስ የዞረ ሲሆን፣ አንደኛው ደግሞ ወደ መካ የዞረ ነው። ይህ ደግሞ እስልምና ወደዛች ወደባዊ ባዊ ምድር የገባው ነብዩ ሙሐመድ ሰለላሁ አለይሂ ወሰለም በህይወት ሳሉና ቂብላውም ገና ከበይተል መቅዲስ ወደ መካ ከመዞሩ በፊት እንደነበር አብይ መረጃ ነው። እዚህ ጋር ነገሩን ላፍታታላችሁ። የመጀመሪያዎቹ ሰሃበቶች ወደ ሀበሻ አክሱም የመጡት ነቢዩ ሰለላሁ ዐለይሂ ወሰለም በተላኩ በአምስተኛው ዓመት ወይንም ከሂጅራ በፊት በስምንት ዓመት ነው። ያኔ ሰሃበቶቹ ሀበሻ ሲደርሱ አምስት ወቅት ሶላት ገና በሙስሊሞች ላይ ግዴታ አልተደረገም ነበር። ሰሃቦች ሀበሻ ከገቡ ከስድስት ዓመት ከመንፈቅ በኋላ ወይንም ነቢዩ በተላኩ በ11ኛው ዓመት ላይ ሶላት በኢስራ እና ሚዕራጅ ለሊት በምእመናን ላይ ተደነገገ። ነቢዩና ባልደረቦቻቸውን በታዘዙት መሰረት ወደ በይተል መቅዲስ ፍልስጤም ዞረው መስገድ ጀመሩ። ሶላት ከተደነገገ ከአንድ ዓመት ተኩል በኋላ ሰሃበቶች ለመጀመሪያ ጊዜ የሀበሻን መሬት ከረገጡ ደግሞ ከስምንት ዓመታት በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ተሰደዱ። ኑራቸውንም በመዲና ጀመሩ። ይህ ከሆነ ከዓመት ከአራት ወር በኋላ የቤይተል መቅዲስ ቂብላነት ተሽሮ ቂብላው ወደ መካ ዞረ። ይህ ማለት ቂብላው የተቀየረው ሰሃቦች ሀበሻ በገቡ በዘጠኝ ዓመት ከመንፈቅ አካባቢ ነው ማለት ነው። ስለዚህ ይህ የዘይላዕ ባለ ሁለት ቂብላ መስጊድ ትክክለኛ ለመሆኑ በቂ ጊዜ አለ ልንል እንችላለን ማለት ነው። ምክንያቱም ሰሃቦች ኢትዮጵያ ከገቡበት ጊዜ ጀምሮ ቂብላ እስከተቀየረበት ጊዜ ድረስ አስር ዓመታት አለ። እናም አማኞች ሰሃቦች ባይሆኑም ከሰሃቦች እስልምናን የተቀበሉ ሰዎች ወደ ዘይላ ተጉዘው ኑሮ መስረተው መስጊድም ሰርተው ነበረ ማለት ነው። በኋላ ቂብላው ሲቀየርም እንደ መዲና አቅራቢያ መስጂድ አልቂብለተይን የቂብላ አቅጣጫውን ቀይረውታል። ይህ ድንቅና እጅግ ታሪካዊ እውነታ ነው። ይህን ያነሳሁት ያለ ነገር አይደለም። ዘይላዕ ከዛን ጊዜ ጀምሮ በእስልምና የታወቀች ሙስሊሞች ኖሩባት የነበረች ከተማ ናት የሚለውን እንድትይዙልኝ ነው። በኋላ በማዕከላዊ ኢትዮጵያ የበኒ መኽዙሙ የሸዋ ሱልጣኔት በ896 ዓመተ ልደት በ283 ዓመተ ሂጅራ ከተቋቋመ በኋላ በርካታ ለውጦች በዘይላዕ ላይ ነበሩ። ትልቁ የአክሱም መንግሥት ከአገው ምድር በተነሳው የዛጎይ መሳፍንት ጦር ተከፍቶበት ስለነበር የሸዋ ሱልጣኔት ዝነኛና ገናና ለመሆን በቅታ ነበር። የሸዋ ሱልጣኔት 400 ዓመት የቆየ ሲሆን ይህ ጊዜ በአረቡ ዓለም የኡመያድና የአባሲድ መንግስታት ይገዙ የነበረበት ጊዜ ነው። ታዲያ በእነዚያ ጊዜያት የሚሰደዱ ሰዎች ነበሩ። አንድ ኸሊፋ መንበሩን በተቆጣጠረ ጊዜ ለስልጣኔ ያሰጉኛል የሚላቸውን ሰዎች በተለይም ቀድሞ ከኸሊፋነት ጋር የተያያዘ የዘር ሐረግ ያላቸውን ሰዎች ያሳደድ ነበር። ይህ በጊዜው ይታይ የነበረ ሐቅ ነው። ለምሳሌ የኡመያዎቹ ወይም የበኑ ኡመያ ኸሊፋዎች ስልጣን ይገባናል እንዳይሉ ይፈሯቸው የነበሩትን የሰይዱና ዓልይን የሰይዱና ዑመርንና የሰይዱና አቡበክርን ዘሮች ከሀገር እያሳደዱ ይገድሉ ነበር። በኋላ አባስዮቹ ሲመጡ ደግሞ የበኒ ኡመያዎችን ኸሊፋ ገድለውና ዘርማን ዘሩን አሳደው መንግስታቸውን ያቆሙ በመሆኑ ለሥልጣናቸው ስጋት ናቸው ብለው ያሰቧቸውን የበኒ ኡመያ ዝርያዎችንና የሰይዱና ዓልይን ዝርያዎች ማሳደድ ጀምረው ነበር። በዚህ የተነሳ በዋናነት ሰይዱና ዓልይን በመደገፍ የታወቁት ሐሽምዮቹ የዓሊ ወንድም ሰይዱና ዓጢል ዘሮችና የበኑ ኡመያዎቹ ደጋፊ ናቸው የሚባሉት በኑ ዓብድ ዳሮች በየጊዜው ግድያን በመሸሽ ወደ ተለያዩ ሀገራት በጅምላ ይሰደዱ ነበር። በስደታቸውም እነዚያ ገዢዎች የማይደርሱባቸውን አካባቢዎች እየፈለጉ ይሰፍራሉ። ለዚህም ከኸሊፋዎቹ ርቆ በመገኘትና አይደርሱበትም የተባለው ለሰላማዊ ኑሮ ከሁሉም በላይ የተመቸው ደግሞ ባህር ተሻግሮ የሚገኘው የሸዋ ሱልጣኔት የሚገዛው የሀበሻ ምድር ነበር። በመሆኑም በየጊዜው የተለያዩ ስደተኞች ወደ ዘይላዕ ምድር እየመጡ መንደር መስርተው ሀገር አቀንተው ይኖሩ ነበር ነው ተረኩ። ታዲያ ወደ ነገሬ ስመለስ በተለይም በኑ ሐሽሞቹ የዓቂል ዝርያዎችና በኑ ዓብድዳሮቹ በዘይላ አካባቢ ሰፍረዋ አልላችኋለሁ። መስፈር ብቻ አይደለም፣ ልክ እንደ በኑ መክዙሞቹ የሸዋ ሱልጣኔት መሪዎች ሁሉ አቂልየና በኑ አብድዳሮቹ በጊዜ ሂደት ከዘይላ የአካባቢው ነዋሪዎች ጋር እየተጋቡ መሰረት ጥለው ሲኖሩ በሸዋ ሱልጣኔት ስር በመሆን ሰባት የቀይ ባህር ጠርዝ ኢስላማዊ መንግስታትን ለመመስረት ችለው ነበር። እነዚህ በአስረኛው ክፍለ ዘመን አካባቢ ከዘይላ ምድር ጀምሮ እስከ ደቡባዊ ኢትዮጵያ የተዘረጉት ሰባት ኢስላማዊ ሱልጣኔቶች የኢፋት፣ የሃዲያ፣ የፍጥጋር፣ የዳራ፣ የባሌ፣ የአራቢኔና የሸርኻ ሱልጣኔቶች በመባል ታውቀዋል። እንግዲህ ዛሬ የምናወራለት የኢፋት ሱልጣኔት ከነዚህ ሰባት መንግስታት አንዱ ነው ማለት ነው። ለጅምሩ ከስር መሰረቱ ይህን ያክል ካልኳችሁ፣ አሁን በቀጥታ ወደ ኢፋት ሱልጣኔት ላምራ። የኢፋት ሱልጣኔት መስራቾች ጀበርቲዎች በመባል ይታወቃሉ። ዋና ከተማቸው ከዘይላ ምዕራባዊ አቅጣጫ የምትገኘው ጀብራ ወይንም ጀበርት የተባለች ከተማ ናት። ይህቺ ከተማ ለሐበሻ የንግድ እንቅስቃሴ አስኳል የሆነች ስትራቴጂክ ቦታ ላይ የተቆረቆረች ከተማ ናት። በአካባቢው በከፍተኛ ቁጥር የሚኖሩትና በአመራር ደረጃ የተቀመጡትም የአቂል ሐሽሚዮችና በኑ አብድዳሮች ናቸው። ይህ ማለት ግን ሁሉም አረቦች ናቸው ማለት አይደለም። የዚያ አካባቢ ነዋሪዎች የዘር ሐረጋቸው ከሁለቱ ነገዶች ይመዘዛል ማለት ነው እንጂማ በየጊዜው ስደተኞቹ አረቦች ከሀገሩ ነዋሪዎች ጋር ተጋብተው ባህላቸው፣ መልካቸው፣ እሴታቸው፣ አኗኗራቸው ሁሉ ተዳቅሎ ወጥ ህዝብ ሆነዋል። በዋና ከተማቸው የሚጠሩት አቂልዮቹና በኑ አብዲዳሮቹ እንደ አንድ ህዝብ ጀበርቲዎች ተብለው ይጠራሉ። ለምን ጀበርቲ ተባሉ ለሚለው ካሉት መላምቶች መካከል ዋነኞቹ ሁለት ናቸው። አንዱ ቃሉ አረብኛ ነው ብሎ ይነሳል። ሁለተኛው ደግሞ ቃሉ የግዕዝ ነው፣ ጀበርቲ ሳይሆን ገበርቲ ነው በማለት ይነሳል።

ድጋፍ ሰሃበቶቻቸው ወደ ሀበሻ ሲሰደዱ ነጃሺ በክብር መቀበላቸው ሲሆን ሁለተኛው ደግሞ ይህ በኸይበር ዘመቻ ጊዜ የደረሰላቸውን አጋዥ ኃይል ማለታቸው ነበር። በመሆኑም በዘይላ አካባቢ የሰፈሩት ከፊል ሀበሻ ከፊል አረብ የሆኑ ህዝቦች እኛ አጋዦች ጀበርቶች ነን በሚል ስማቸው ጀበርቲ ተብለዋል፣ ነው ተረኩ። ሁለተኛው መላምት ደግሞ ቃሉ የግዕዝ ነው የሚል ሲሆን፣ በግዕዝ ገበርት ማለት ወይንም ገበር ማለት የአላህ ባሪያ ማለት ነው። የጊዜው የዘይላ አካባቢ ነዋሪዎች ሙስሊሞች ደግሞ ዲናቸው ላይ በጣም ጠንካራ በመሆናቸው የተሰጣቸው ስያሜ ነው እያለ ይሄዳል። በመሆኑም ከዚህ በኋላ ጀበርቴዎች ስል በኑ ዓቂል እና በኑ ዐብድዳሮችን ማለቴ እንደሆነ ያዙልኝ። አራት መቶ ዓመታትን ያስቆጠረው የሸዋ መንግስት ወደ ርጅናና ድካም ሲያዘነብል በጀበርት የኢፋት መንግስት ለሸዋ ሱልጣኔት እየገበረች ትኖር ነበር። ሸዋ በስልጣን ሽኩቻና የእርስ በርስ ግጭት ከፍተኛ ውጊያ እያደረገች ቆይታ በስተመጨረሻ በ682 ዓመተ ሂጅራ የሸዋው ገዢ ሱልጣን ድልመራህ ተገደለ። ይህ ሁላ ሲሆን ኢፋትን ይገዛ የነበረው ከሱልጣን ድልመራህ ጋር በጋብቻ አማችነትን የተዛመደው ሱልጣን ዑመር ወላስማ ወይንም ዑመር ወላሽማ የተባለ ሰው ነበር። ዑመር ወላስማ በጊዜው የኢፋትን ግዛት የጎበኙ አሳሾች እንደሚሉት አላህን በመፍራት የታወቀ ጀግንነቱ የተመሰከረለት፣ በፍትህና ፍርድ አዋቂነቱ አቻ የሌለው ዑለማና ሊቃውንትን የሚወድና የሚያቀርብ ደግ የአላህ ባሪያ ከሚባሉ ሰዎች ውስጥ የሚመደብ የዘር ሐረጉ ከዓቂል ኢብኑ አቢ ጣሊብ ሐሺማዊ ነገድ የሚመዘዝ ነው። ታዲያ በሸዋ የሚሆነውን ይህንን አስከፊ ሁኔታ ተከትሎ የኢፋት ሱልጣኔት ገዢ የሆነው ዑመር ወላሽማ የአማቹን ገዳዮች ለመበቀል ወደ ሸዋ ዘልቆ ገባ። በ1285 ዓመተ ልደት 684ኛው ዓመተ ሂጅራ ሸዋን ሙሉ በሙሉ ወረራት። ሰፊውን የሸዋ ግዛትም ወደ ራሱ የኢፋት ወይም የወላሽማ ሱልጣኔት ጠቀለለ። በሸዋ ሱልጣኔት ተይዘው የነበረውን የሰባቱ ኢስላማዊ መንግስታት የበላይ ገዢነትም ከሸዋ ግዛቶች ጋር አብሮ በጁ አደረገ። ትንሿ ኢፋትም ግዙፍ መንግሥት ሆነች። ዋና ከተማዋም ሱልጣኑ የሚኖርባት ከዘይላ አካባቢ ከተሞች ሁሉ ትልቋ የሆነችው ጀበርት ተደረገች። ዑመር ወላሽማ ይመራው የነበረው የኢፋት ሱልጣኔት አሁን ባለንበት ጊዜ በኢትዮጵያ፣ በኤርትራ፣ በጅቡቲና በሶማሊያ ሀገራት የተበታተነ ከዘይላዕ ተነስቶ ባህረር አድርጎ እስከ የአፍሪካ ትልቁ ስምጥ ሸለቆ ሀይቆች እስከሚገኙበት ደቡብ ምዕራባዊ የኢትዮጵያ ክፍል አሩሲ ድረስ እየተዘረጋ ግዙፍ ግዛትና ከማዕከላዊ ኢትዮጵያ የዛጉዌ ሥርወ መንግሥት ግዛት ሁሉ እየሰፋ ነበር። ያ ጊዜ የዛግዌ ግስ በምስራቅና በደቡብ በኢፋት ሲከበብ በሰሜንና በምዕራብ ደግሞ በሱዳን እስላማዊ መንግሥት ተከቦ መተንፈሻ ያጣበት ዘመን ነበር። ውድ የቻናሌ ተከታታዮች የኢፋትን ሱልጣኔት ታሪክ በአንድ ክፍል ጨርሼ ልነግራችሁ አልተቻለኝም። እነሆ ስለ ሱልጣኔቱ ስር መሰረትና ምስረታ በዚህ መልኩ ነግሬያችኋለሁ። የተቀረውን ስለ ሱልጣኔቱ የተጠናቀሩ መረጃዎች ደግሞ በቀጣይ ክፍል አስቃኛችኋለሁ። አለው በቀጣይ ክፍል የኢፋት ሱልጣኔት ምን ያህል ጊዜ ቆየ? እነማን መሩት? ስፋቱ የት ድረስ ነበር? የግዛቱ ማኅበረሰብ አኗኗር ምን ይመስላል? ከማዕከላዊው መንግስት ጋር ያደረጋቸው ጦርነቶችስ ምን ይመስላሉ? የሚለውን አቅርብላችኋለሁ። አለው በቀጣይ መሰናዶዬ እስካገኛችሁ ቸርቆዩልኝ።